በአሽከርካሪዎች እንዲሁም በሌሎች መንገድ ተሳተፊዎች የሚፈጸሙ ጥፋቶችን የጥፋቶቹ ቅጣት ፓርት 21 ከዚህ ቀደም በሃያ ተከታታይ ክፍሎች በአሽከርካሪዎች እንዲሁም በሌሎች መንገድ ተሳተፊዎች የሚፈጸሙ የተለያዩ ጥፋቶች የሚያስቀጡትን ቅጣት አይተናል። በዛሬው በክፍል 21 ፕሮግራማችን ሌሎች ደንብ መተላለፍና ጥፋቶች በሚል ድረስ ካሉት 16 የጥፋት አይነቶች አራቱን እናያለን። ከዚህ ቀደም አራት ታይተናል። ዛሬ ደግሞ ከአምስት እስከ 8 ያሉት እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ አርጉ። አምስተኛውን የጥፋት አይነት ስናይ ብስክሌት በሚያሽከረክርበት ጊዜ በማናቸውም አኳኋን በመጓዝ ላይ ያለ ሌላን ተሽከርካሪ ወይም ሌላን ብስክሌት ይዞ የነዳ ማንኛውም ሰው አንድ መቶ ብር ይቀጣል ይላል። ብስክሌት በምናሽከረክርበት ጊዜ ሌሎች ተሽከርካሪዎች እኛ ጉልበት እንዳናወጣ ወይ ደግሞ እንዳንደክም ሌሎች ተሽከርካሪዎችን እንደዚህ ይዞ መሄድ ሊሆን ይችላል። ወይ ደግሞ አንድ ሳይክል እየነዳ ሌላ ሳይክል ጨምረን እየነዳን በምናሽከረክርበት ጊዜ ብንገኝ መቶ ብር እንቀጣለን ማለት ነው። ስለዚህ አምስተኛው ጥፋት ይሄ ነው። ወደ ስድስተኛው የጥፋት አይነት ስንሄድ በመንገድ ላይ እንስሳትን የነዳ ወይንም ይዞ የተገኘ ማንኛውም ሰው ሁለት መቶ ብር ይቀጣል ይላል። መንገድ ላይ ማለት በተሽከርካሪ መንቀሳቀሻ መንገዶች ላይ እንስሳትን ይዞ ከቦታ ወደ ቦታ እንስሳት ማለት እንግዲህ በዛ ያለ እንስሳት ሊሆን ይችላል አነስተኛም ሊሆን ይችላል። እነሱን ይዞ በአስፓልት መንገድ ላይ ወይንም በተሽከርካሪ መንቀሳቀሻ መንገድ ላይ እየተንቀሳቀስን ብንገኝ ሁለት መቶ ብር ቅጣት እንቀጣለን ማለት ነው። ወደ ሰባተኛ የጥፋት አይነት ስንሄድ በተሽከርካሪ ላይ ተገቢ ያልሆነ አካል የጨመረ ወይንም ከተፈቀደለት ወንበር ውጪ ተጨማሪ ወንበር ወይም መቀመጫ የጨመረ ተሽከርካሪ ወይንም ባለ ንብረት ይላል አራት መቶ ብር እያስቀጠ ይላል። ተሽከርካሪ ላይ እንግዲህ ፋብሪካ የሰራው የተለያዩ ክፍሎች ይኖሩታል። ከዛ ውጭ ግን ተጨማሪ አካላትን መጨመር ሊሆን ይችላል። ተጨማሪ መብራት ሊሆን ይችላል። ተጨማሪ ፓራውልት ወይ ደግሞ መጋጫ ሊሆን ይችላል። ተጨማሪ ወንበር ሊሆን ይችላል። መኪናው ላይ አራት ወንበር ኖሮ አምስተኛ መጨመር፣ ተሽከርካሪው ላይ አስራ ሁለት ወንበር ተፈቅዶለት አስራ ሶስት አስራ አራት ወንበር አድርገን ብንገኝ አራት መቶ ብር ቅጣት እንቀጣለን። ስለዚህ ተሽከርካሪ ላይ ተጨማሪ አካል እንዲሁም ተጨማሪ ወንበር ጨምረን ብንገኝ አራት መቶ ብር እንቀጣለን ማለት ነው። ሌላኛ ወደ ስምንተኛ የጥፋት አይነት ስንሄድ በሐዘን ምክንያት ካልሆነ በስተቀር ከሚመለከቱ አካል ፍቃድ ሳይኖሩ የተሽከርካሪዎችን ወይም የእግረኞችን እንቅስቃሴ የሚያውቅ ቁሳቁስ ወይም ሸቀጥ በእግረኛ ወይንም በተሽከርካሪ መንገድ ላይ ያስቀመጠ፣ የተከለ፣ የንግድ ስራ የሰራ ወይንም ተመሳሳይ ነገሮችን ያከናወነ ማንኛውም ሰው አምስት ሺህ ብር ይቀጣል። ይህ ከፍተኛ ቅጣት ነው። ስለዚህ የእግረኛ መንገዶች ላይ ሊሆን ይችላል፣ የውስጥ ለውስጥ መንገዶች ላይ ሊሆን ይችላል፣ ወይ ደግሞ አስፋልት ላይ ሊሆን ይችላል። እንቅስቃሴን በሚያውቅ ሁኔታ ፍቃድ ሳይኖረን እንደዚህ አይነት ነገሮች አድርገን ብንገኝ ንግዶች ልነግድ እንችላለን፣ የሚተከሉ ታፔላዎች ልንተክል እንችላለን፣ የተለያዩ ነገሮች እያደረግን ብንገኝ አምስት ሺ ብር ቅጣት እንቀጣለን ማለት ነው። ለሰርግ ምክንያት ድንኳንም ሊሆን ይችላል። ይህንን እንግዲህ ፍቃድ ሊያስፈልግ ይችላል። ሐዘን ከሆነ ምንም ማድረግ አይችልም። ሐዘን ድንገት ነው የሚከሰተው። ከዛ ውጭ ግን የሰርግ ሊሆን ይችላል የተለያዩ ፕሮግራሞች ድንኳን አስቀምጠን ብንገኝ አምስት ሺህ ብር ቅጣት ስለምንቀጣ ከፍተኛ የሆነ ጥንቃቄ ልናደርግ ይገባል ማለት ነው። ስለዚህ ዛሬ ያየናቸው ሌሎች ደንብ መተላለፍና ጥፋቶች በሚል ርዕስ ካሉት 16 የጥፋት አይነቶች ዛሬ አራት አይተናል። ከዚህ ቀደም እንግዲህ አራት አይተናል። በአጠቃላይ ስምንት አይተናል። ከዚህ በኋላ እንግዲህ ስምንት ይቀረናል ማለት ነው። እነዚህ ነገሮች እንግዲህ አውቀን ጥንቃቄ ልናደርግ ይገባል ማለት ነው። ቅጣት አላቸው። ለአደጋም ሊያጋልጡን ይችላሉ። አዲስ ከሆናችሁ ፎሎው አድርጉ። ሀሳብ አስተያየት፣ ጥያቄ ሲኖር በኮመንት ሴክሽን ላይ ያስቀምጡ፣ ለሁሉም ይደርስ